ሩሲያ በዩክሬን በያዘችው የተራዘመ ጦርነት ዋና የገንዘብ ምንጮችና ደጋፊዎች ቻይናና ህንድ ናቸው አሉ የአሜሪካው ፕሬዚዳንት ዶናልድ ጄ ትራምፕ። ክሬምሊን በበኩሉ ትራምፕ በዩክሬን ጉዳይ የሰጡትን አስተያየትና ሩሲያን የወረቀት ላይ ነብር ማለታቸውን ተከትሎ ሩሲያ እየተለየች ድብ እንጂ የወረቀት ላይ ነብርን እንዳትመስልህ ሲል ቁጣው ነዷል ነው የተባለው። ይህንኑ ርዕሰ ጉዳይ በዓለም አቀፉ ትንታኔ ዘገባችንም መርጠን ተመልክተነዋል። ከትንታኔ ዘገባው ጋር ትዕግስቱ በ- ቀለነኝ አሁን በሩሲያና በአሜሪካ መካከል የቃላት ጦርነቱ ሰማይ መርገጡ ይነገራል ከሰደበኝ የነገረኝ ባሰብኝን የሆነው የትራምፕና ፑቲን ጉዳይ በድፍን ዓለም አደባባይ ወጥቶ ተሰጥቷል። አንተ ሁለት አቆጣሪ ቢለው አንተ ሁለት አስቆጣሪ ይሉትን ልብ ይሏል። የአሜሪካው ፕሬዚደንት ዶናልድ ትራምፕ በዚያ የተባበሩት መንግስታት ድርጅት ጠቅላላ ጉባኤ ላይ ቀድሞ ሲያራምዱት፣ ሲሉት፣ ሲናገሩት የነበረውን በሩሲያና በዩክሬን ጉዳይ አቋማቸውን ቀይረው በሩሲያ ላይ ማዕቀብ ይጣል ዘንድና ዩክሬንም በሰሜን አትላንቲክ ጦር ቃል ኪዳን ድርጅት ወይም በኖርዝ አትላንቲክ ትሪቲ ኦርጋናይዜሽን በምህጻረ ቃሉ በኔቶና በርሳ ያላቸው አጋር አባርነት በሩሲያ የተወሰዱባትን ሁሉንም መሬቶቿና ይዞታዎቿን ማስመለስ እንደምትችል በገለጡበት ረዥሙ ንግግራቸው ሩሲያን ክፉኛ ወርፈዋታል የተባለው ከዚያ መሰል የአሜሪካው ፕሬዚደንት ዶናልድ ትራምፕ የቃላት ወለምታዎች ደግሞ ሩሲያ በዩክሬን ያዘችው ጦርነት አላማ ቢስና ግብ አልባ ነው። ወዲያም ሩሲያ የወረቀት ላይ ነብርናት ማለታቸው ይጠቀሳል። ከዚያም ውጭ ያሉ ትራምፕ ከዚህ በኋላ የሩሲያ አውሮፕላኖች በኔቶ አባል ሀገራት የአየር ክልል የሚገቡ ከሆነ ሀገራቱ በቀጥታ መጥተው ጣል ይችላሉ ማለታቸውን የተሰማው ትራምፕ ከሩሲያ አልፈው ቻይናና ህንድንም በዚያው የቃላት በትራቸው ከትክተዋቸዋል። ያውም በዩክሬን ጦርነት ዋናው የሩሲያ ደጋፊዎች ቻይናና ህንድ ናቸው ብለዋቸዋል። ህንድና ቻይና ያደረጉት ነገር ቢኖር ግን የሩሲያ ነዳይ ዘይትና የተፈጥሮ ጋዝ ሀብት ለየፍጆታቸው በገንዘባቸው መግዛታቸው ነው። ትራምፕ ያም ሆኖ ያንንም ተናግረው በበቃቸው ደግ ነበር። ግን ደግሞ ከዚያ በፊት በቻይናና በህንድ ላይ ደስ ያላቸውን ከአፋቸው የመጣውን የቀረጥ አበላ ማውረዳቸው አይዘነጋ። ይህንን ሁሉ የሰማቹ ሩሲያ በበኩሏ ትራምፕን ይህንን ብላቸዋለች። እዚ ልጅ ለስን ሩሲያ እዝ አቤር አንኖተ ፔፐር ታይገር ይጠንቀቁ። ጌታው የተናገሩትን ሁሉንም ሰምተናል። ዩክሬንን የደገፉበትን አካሄድም ገምግመናል። ኪቭ ሁሉንም መሬቶቿን ታስመልሳለች ያሉትን አካሄዶን አውቀናል። ግድ የለም፣ ያበልብ ነው ይበሉ፣ ይውረዱ፣ እንወርዳለን። ትራምፕ በግልጥ በአደባባይ በሩሲያ ላይ ያንን መናገራቸው ደግሞ በድፍን ዓለም ጥያቄን አስነስቷል። ትራምፕ ከፑቲን ጋር ለወራት የዘለቀ ውይይት ማድረጋቸው ሰጥቷቸውና ከዚያም ባለፈ መዛት ማስፈራራታቸው ሁሉም ነገር ለውጥ አላመጣ ማለቱ የእርግብግቢት ላይ ቁስል ሆኖባቸዋል። እኛም በቀጥታ አቋማቸውን ቀይረው ሩሲያን ያብጠለጥሏት ይዘዋል። በሩሲያ ባለስልጣናት ዘንድ በነገርና በኤሊቲክቲክ ግንፍል ያስባለው ነገር ትራምፕ የተናገሩት ፑቲን አንድ ሩሲያ አርኤን ቢግ ኢኮኖሚክ ትራብሮ አንድ ቲስ ኢዝ ታይም ፎር ዩክሬን ቲ አክት ነው ያሉት። ለዚያ ንግግራቸው ደግሞ የክሬምሊኗ ፈቀላጤ ዲሚትሪ ፔስኮቭ ትራምፕን ምን ያስቸኩሎታል ይሞታል ሲሉ ጥርሳቸውን ነቅሰዋል። ሰሞኑን ኔቶ ወይም የሰሜን አትላንቲክ ጦር ቃል ኪዳን ድርጅት የሩሲያን የሰው አልባ የጦር አውሮፕላኖች በፖላንድና በሮማኒያ የሩሲያ የጦር ጀቶች በኤስቶኒያ የአየር ክልል ጥሰው ገብተዋል ሲሉ የሰሜን አትላንቲክ ጦር ቃል ኪዳን ድርጅት የኔቶ አባል ሀገራት በቁጣና ልህ መብት ተክተካቸውን ተከትሎ ሩሲያ በሰጠችው ምላሽ እጇ እንደሌለበትና ንን እንዳላደረገች መናገሯ በሰሜን አትላንቲክ ጦር ቃል ኪዳን ድርጅት ወይም በኔቶ አባል ሀገራት ዘንድ ሌላ ጥያቄን ፈጥሯል፣ ነው የሚባለው የሰሜን አትላንቲክ ጦር ቃል ኪዳን ድርጅት ኔቶ በበኩሉ የሩሲያ ድሮኖችና የጦር ጀቶች በአባል ሀገራቱ የአየር ክልል ጥሰው እንዳይገቡ ሲል ጽኑ ማስጠንቀቂያ ሰጥቷል። የሩሲያው ፕሬዚዳንት ቭላዲሚር ቭላዲሚሮቪች ፑቲን በቀጣዮቹ ጥቂት ወራት ውስጥ ሌላና ግዙፍ ጦርነት በአውሮፓ ምድር ይሻሉ ነው የሚባለው። ይህ በእንዲህ እንዳለ የዓለማችን ግዙፏና ብቸኛዋ የጦር አውሮፕላን ጫይ መርከብ ዩኤስኤስ ጄራልድ አር ፎርድ የጦር መርከብ ለሩሲያ ጥልቅ መልእክት ማስተላለፏ ተነግሯል። መርከቢቱ በሰሜን አትላንቲክ ጦር ቃል ኪዳን ድርጅት በኔቶ አባል ሀገራት የውሃ ክልል የነፕቲዩን ስትራይክ የጦር ልምምድ መጀመሯም ነው የተነገረው። ይህቺ ግዙፏ የጦር አውሮፕላን ጫኝ መርከብ ከሌሎቹ አባል ሀገራት የጦር መርከቦች ጋር መሳ ለመሳ ሆና በሰሜን ባህር እየተዘዋወረች መሆኗን የተገለጠው የአሜሪካዋ ዩኤስኤስ ጄራልድ አር ፎርድ የጦር አውሮፕላን ጫኝ ግዙፏ መርከብ ከ10 ሺህ በላይ ወታደሮችና መርከበኞቹን ከ13 አጋር አባል ሀገራት የተውጣጡትን በከርሷ ጭቃ፣ በገጿ አሊያም በጀርባ ደግሞ ያለንዳች አንቀልባ ከ80 በላይ የጦር አውሮፕላኖችን ጭና እንደ ዳክ የዋና በሰሜን ባህር የውሃ ክልል እየቀዘፈች የተራቀቀ የጦር ልምምድ ማድረጓን ያዩት በትንግርት ገልጠውታል። በዚያ የአሜሪካዋ ግዙፍ የጦር አውሮፕላን ጫይ መርከብና በሌሎች የጦር መርከቦች የተጀመረው የጦር ልምምድ የሚካሄድባቸው የውሃ ክልሎች ደግሞ በሜዲትሬኒየን ባህር፣ በአድሪያን ባህር፣ በሰሜን ባህርና በባልካን ባህሮች የሚደረግ ሲሆን የኔቶኒ ውጊያ ብቃት ለመፈተሽ መሆኑም ነው የተገለጠው። አሜሪካ በምስል አስደግፋ ባወጣቸው መረጃዋ በጄራልድ አርፎርድ የጦር አውሮፕላን ጫይ መርከቧ መሪነት የዴንማርኳ ኒልስ ጁዌል የፈረንሳ ፈረንሳ ኤፍ5 ብሬታኝና የአሜሪካዋ ዩኤስኤስ መሃን እና ዩኤስኤስ ዌንስተን ኤስ ቻርችል መረጃ እየተነጋገሩና እያነፈነፉ መታየታቸውን የተገለጠው። ይህ በእንዲህ እንዳለ የቻይና መርከብ በክራይሚያ መታየቷን ተከትሎ ኪቭ ተቃውሟን መግለጧ ተሰምቷል። የቻይናዋ መርከብ ሄንግ ያንግ በተደጋጋሚ በክራይሚያ ሰባስቶፎል ወደብ መታየቷ በዩክሬን መንግስት ዘንድ የዓለም አቀፉንና የዩክሬንን ህግ መጣስ ነው ሲል በቻይና ላይ ቁጣው ነዷል። የዩክሬን መንግስት ቃል በቃል መግለጫውና ማስጠንቀቂያው ይህ ንያለው ስ ክንስ ሪፍሌክት ብራዝን ዲስ ጋርዲድ ፎር ዩክሬንን ሶቨሬኒቲ አንድ ተሪቶሪል ኢንቴግሪቲ አስወላስ ፎር ዘ ፍንዳሜንታል ኖርምስ ኢንተርናሽናል ሎው ሲል አሳይቷል። የዩክሬን መንግስት ጉዳዩን ለዓለም አቀፉ ህብረተሰብ ማሳወቁንና በቻይና መንግስት ሁለተኛ የዚያን መሰሉን እርምጃ እንዳይደግም ሲል ማስጠንቀቂያ መስጠቱን የተሰማው ቻይናና ሩሲያ የጋራ ቅኝት ማድረጋቸው ተገልጧል። በአሜሪካ ዘንድ ትልቅ ጥያቄንም ፈጥሯል ነው የተባለው። የቻይናና የሩሲያ የባህር ሰርጓጅ የጦር መርከቦች ግዙፍና ጥልቅ የሆነ የባህር ላይ ቅኝትና የጦር ልምምድ ይዘዋል ነው የተባለው። የዚያ የቻይናና የሩሲያ የጋራ የባህር ኃይል ጦር ልምምድ ደግሞ አሜሪካን በጥልቅ ስሜት ታስተነትን ዘንድ የሚያደርጋት መልእክት መሆኑን ጠልቀውና ዘልቀው ያሳዩ እልቆ መሳፍርት የላቸው ነገሩ እንዴት ነዋለች ከያኔዋ አሁን የምድሪቱ ወይም የዓለም ጉዳይ ሳይከካተ ቦካና ላይ አቀየነ ነገሩት የሚረሳ እየቀለቡት የሚከሳን ሆኗል፣ ነው የሚባለው አሁን ነገሩ ሁሉ ኮምጥጧል። የክረምት የበካር ወላድ ምጥን ሆኗል። ጉዳዩ እንዲህ በዋዛ የሚታይ አይደለም። በቀጥታ የሦስተኛው የዓለም ጦርነት ወይም የኒውክለር ጦርነት ድንገቱን ሊፈነዳ ይችላል የሚለውን ስጋት አንሮታል። የዚያ ጦርነት ደግሞ አንዱ አሸናፊ ሌላው ተሸናፊ ሆኖ የሚያበቃ ጉዳይ አይደለም። መላዋ ዓለም እንደ ሰዶምና ገሞራ ምድር የከሰላም ሲርቅና ሲጠልቅም የዶጋ መድመኝታ ሆና ታርፋለች፣ ነው የሚባለው ሰውረን ከመዓቱ ይሏል ኢትዮጵያና ትንታኔ ዘገባውን ስናዘጋጅ በዋቢነት ፖለቲኮን፣ ዋሽንግተን ኤግዛማይነርን፣ ዋሽንግተን ፖስትን፣ ተግሎብ አነሜይልን፣ ግሎባል ኒውስን፣ ስፔክታተርን፣ ኬፍ ፖስትን፣ ጀሩዛሌም ፖስትና ዋሽንግተን ፖስትን ተጠቅመናል።